አመራሩ የክልሉን ህዝብ ከግጭትና ድህነት ስጋት ከማውጣት ባለፈ የህዝቡን የኑሮ ደረጃ ለማሻሻል አለመው መስራት እንደሚጠበቅበት እርሰ መስተዳደር አረጋ ከበደ አሳሰቡ። በክልሉ መንግስት የረጅምና መካከለኛ ጊዜ አሻጋሪና ዘላቂ ልማት እቅድ ላይ ያተኮረ የክልል ከፍተኛ አመራሮች ስልጠና ተጀምረዋል። አብዮት ከፋለ ዝርዝር አለሁ። የክልሉ መንግስት ባለፉት ዓመታት ተከታታይ ግጭቶችና ተፈጥሯዊ ችግሮች ምክንያት በሙሉ አቅሙ የልማት ስራዎች ላይ እንዳያተኩር ተጽዕኖ ፈጥሮበት ቆይቷል። ከዚህ ችግር ለመውጣት ባለመመልኩ የክልሉ ከፍተኛ ኃላፊዎች ምሁራንና የየዘርፉ ባለሙያዎችን ያሳተፈ የ25 ዓመት የአሻጋሪ እድገትና የዘላቂ ልማት ትክኖት ካርታና የ5 ዓመት እቅድን በማዘጋጀት በመስተዳደር ምክር ቤት አጽድቆም በ2018 በጀት ዓመት ወደ ትግበራ ለመግባት የግንዛቤ ፈጠራ ተግባራት እየሰራ ይገኛል። ለክልሉ መንግስት ከፍተኛ አመራሮች የአሰራር ግልጽነትና ለትግ የጋራ የጋራሬ ለመያዝ ያለ መስልጠናት ጀምረዋል እቅዱ በጥልቀት ታይቶ የታቀደና ክልሉን ወደ ተሻለ ከፍታ የሚያሻግር ነው ያሉት የአማራ ክልል ፕላንና ልማት ቢሮ ኃላፊ ዶክተር ደመቀ በሮም ለመፈጸም ብቁ የሆነ አመራርና ተቋማትን መፍጠር ይገባልን ብለዋል። ይህ እቅድ በዋነኛነት በክልሉ የገጠመውን የግጭትና የድህነት አዙሪት በአንድ ጊዜ በመስበር መፍትሄ ያስቀመጠና በሶስት እርከን እንዲፈጸም የተዘጋጀ ነው። ይህም ማለት የኢኮኖሚ መረጋጋትና ማገገም ፕሮግራም የመመንጠቅ ደረጃና የመበልጸግ ደረጃ የያዘ ነው። ከሀገር አቀፍ የረጅም ዘመንሪ ጋር እንዲሁም ከሚኒስቴር መስሪያ ቤቶች እቅድ ጋር ተናባቢ እንዲሆን ተደርጎ የተዘጋጀ ሲሆን ባለቤቱም ህዝቡ ነው። በየዘመኑ ታሪካዊ ኃላፊነት ወስደን ህዝብ የምናስተዳድር አመራሮች ጠንካራ ተቋማትን በመገንባት የዘመኑ አርበኛ መሆን ይገባናል። እቅዱ የክልሉን አሁናዊ ሁኔታ የዛሬና የነጋ አቅምን ዓለም አቀፍ ተለዋጭ ሁኔታዎችን ባገናዘበ መልኩ የተቀረጸ ነው ያሉት የአማራ ክልል ርዕሰ መስተዳድር አረጋ ከበደም አመራሩ የህዝብን ፍላጎት ከወቅቱ ጋር መረዳትና አርቆ በማየት ለትግበራው እንዲተጋ አሳስበዋል። የመጀመሪያ ደረጃ የማህበረሰብ ፍላጎት አለመሟላት ብቻ ሳይሆን እንደ ማንኛውም የማህበረሰብ ደረጃና የማህበረሰብ እድገትና ፍላጎት አኳያ የእኛም ህዝብ ከዚህ በላይ ያሉ የደህንነት የአብሮነትና፣ ዛሬ መሰረታዊ ፍላጎቶችን ከማሳካት አልፎ ዓለም በማያውቀው የቅንጡ አኗኗር ሁኔታ ላይ መድረሱንም የሚሻ ህዝብ እንዳለንም ግምት ውስጥ ማስገባት ያስፈልገናል። ከግጭትና ከደህንነት አዙሪት መውጣት ብቻ አይደለም ህዝባችን የሚፈልገው። እኛም እንደ መሪ ቢያንስ በንድፈ ሀሳብ ደረጃ ከህዝባችን ፊት ለፊት መቆም ያለብን አመራሮች ይህንን ፍላጎት መሰነቅ የሚገባን የአመራር ዘመን ትውልድ ላይ እንገኛለን። የክልሉ ህዝብ አሁን ካለበት ችግር እንዲወጣ እና ክፍ ባለ ደረጃ እንዲገኝ አመራሩ ታሪካዊ ኃላፊነቱን እንዲወጣም ርዕሰ መስተዳድሩ ጥሪ አቅርበዋል። እንደ ማንኛውም የበለጸገ አገር በአንድ ዘመን የነበረ አመራር መስዋዕትን መክፈል አለበት። ሁልጊዜ መክፈል የለብንም በሆናም በሆነ ዘመን ያመራር ግን መስዋዕትን መክፈል አለብን ማናቸውንም ነገር ለመክፈል መዘጋጀት አለብን በህይወት ሊሆን ይችላል በአኗኗር ሊሆን ይችላል በክብር ሊሆን ይችላል ለመክፈል መዘጋጀት አለብን ሌላው ደረጃ በደረጃ የተስተካከለ ህይወትና የማህበረሰብ ከፍታ ላይ እንዲኖር የሚያደርግ ስራ ድል ለማምጣት ዛሬ መስዋዕትን መክፈል አለብን። ይህን የከፈሉ ሀገራት ናቸው ለዚህ ደረጃ በዓለም ደረጃ በኩራት እየተነገረላቸው ለእኛም አንጋጠን ለምናይ አመራሮች እንደ ሮል ሞዴል እየሆኑን ማለት ነው። ስለዚህ ዛሬውኑ እንደ ግለሰብ እና እንደ ትውልድ እንወስን፣ እንቁረጥ፣ አንድንሆን በአሻጋሪ እድገትና የዘላቂ ልማት እቅዱ ላይ ያተኮረው የከፍተኛ አመራሮች ስልጠና ለሰባት ተከታታይ ቀናት ይቀጥላል።